ተውበትን አድርጉ። ከሰራችሁት ግፍና በደል የተነሳ እኔ ላይ ተስፋ እንዳትቆርጡ ይላል አላህ ስብሓነ ወተዓላ። ኢነሁ ወል ገፉሩ ረሒም የእናንተ ጌታ ብሎ ማለት ማርታን ለጋሽ የሆነ ጌታ ነው ይላል አላህ ስብሓነ ወተዓላ። እንዲሁም ነቢዩ ዐለይሂ ሰላቱ ወሰላም እኔ በቀን ሰባ ጊዜ ጌታዬን ይቅርታ እጠይቀዋለሁ አሉ የአላህ መልእክተኛ። በሌላም ሀዲሳቸው መቶ ጊዜ ጌታዬ ማረኝ ብዬ ወደሱ እቀርባለሁ አሉ ነቢዩ ዐለይሂ ሰላቱ ወሰላም። አላህ ከአሁን በኋላ የሚመጣውንም ከዚህ በፊት የነበረውንም ወንጀልህን ምሬሃለው ያላቸው ነብዩ ዐለይሂ ሰላቱ ወሰላም ወደ ጌታዬ በቀን ሰባ ጊዜ ወይንም ደግሞ ከዛ በላይ ወደ ጌታዬ ቀርባለሁ ይላሉ። አላህ ሱብሓነሁ በፊት ይቅርታ ጠይቁ፣ ወደ አላህ ተመለሱ፣ ሩጁዕ አድርጉ

ቅርቢቷ ዓለም አላህን ከማምለክ፣ የነቢዩን ዓለይሂ ሰላቱ ወሰላም መንገድ ከመከተል፣ የሰሃቦችን መንገድ ከመከተል፣ ለአኼራ ዝግጅት ከማድረግ፣ ለቀብር ዝግጅት ከማድረግ፣ ሰላት ከመስገድ፣ ዘካ ከመስጠት፣ ሐጅ ከማድረግ፣ ጾምን ከመጾም፣ ዝምድናን ከመቀጠል፣ የአባትናትን ከመጠበቅ፣ የታመመን ከመጠየቅ፣ የራበውን ከማብላት፣ ቅርቢቷ ሕይወት እንዳሸውዳችሁ ይላል አላህ ሱብሐነሁ ወተዓላ። ነቢዩ ዓለይሂ ሰላቱ ወሰላም እናንተ የሰው ልጆች ሆይ ቶቡ ኢለላህ ወደ አላህ ግልጽ ይሆን ይቅርታን ጠይቁት። አፉ መለኝ በሉት። ማርታህን ለግሰኝ በሉት። ከቅያማ ቀን ውርደት ጠብቀኝ በሉት። የሰው ልጆች ነፍሲ ነፍሲ ነፍሲ ከሚሉበት ቀን ባንተ ጥላትህ አድርገኝ በሉት። ስራንም ስሩ፣ ታገሉ አሉ የአላህ መልክተኛ። ቅያማ ከመምጣቱ በፊት አሉ የአላህ መልእክተኛ። ገርገራ ከመጣ በኋላ ተውበት የለም አበቃ፣ ይባላል ተዘግቷ አልፋይ ፀሐይቷ ከዚህ ምትወጣ የነበረችው ከዚህ ከወጣች በኋላ ተዘግተዋል ተውበት። ስለዚህ ይህ ከመምጣቱ በፊት ተውበት አድርጉ ይላል። ለሱም ምስትስላም አድርጉ እጅ ስጡት ይላል አላህ ሱብሓነሁ ወተዓላ። ነቢዩን ዐለይሂ ሰላቱ ወሰላም ተከተሉ፣ ሲሰሩት የነበረውን ነገር ስሩ። ሽርክ ተጠቀቁ፣ ከሽርክ አስጠንቅቁ፣ የሰውን ሐቅ አትብሉ፣ ወለድ አትብሉ፣ ወደ አላህ መንገድ ተጣሩ። ይቺ ቅርቢቷ ዓለም እንዳሸውዳችሁ ይላል አላህ ሱብሓነሁ ወተዓላ። በሌላ መቁር አንቀጣ አላህ ምን ይላል? ቀን አስፈራራቸው፣ አስጠንቅቃቸው በዛች ቀን

ወደ ጀሃነም አታውርድብኝ ብዬ እር ላለው አሉ። የዛት ቀን ግን ነቢዩ ዐለይሂ ሰላቱ ወሰላም ሸፋዓን የሚያደርጉት ከአላህ ጋር የሚያማልዱት ከሽርክ የጸዳ ስራ የሚሠራ ሰው፣ ሰላቱን በስነ ስርዓት የሚሰግድ ሰው፣ ጾሙን በስነ ስርዓት የሚጾም ሰው አላህ ግዴታ እያደረገበት ነገር እያደረገ ያለ በመካከል ጉድለቴ ለተፈጠረበት ሰው ነው። ነቢዩ አለይሂ ሰላቱ ሰላም ሸፋ የሚያደርጉት ለካፊር ሸፋ አያደርጉም። ነቢዩ አለይሂ ሰላቱ ሰላም ከኡመታቸው ኸይር ሥራ ሲሠሩ የነበሩ ጉድለት ለነበረባቸው ሰዎች ጌታዬ ማርታ አለግስልኝ ብዬ ጠይቃሉ። ከዛ በኋላ አላህ ይፈቅድልኛል አሉ። ያ ሙሐመድ አለይሂ ሰላቱ ሰላም፣ ቀናበል የጠየቅከውን እሰጥሃለሁ ምልጃህንም እሺ ብያለው፣ አማንት ይለኛል አሉ ነብዩ አለይሂ ሰላቱ ወሰለም። ከዛ በኋላ ሀውድ የሚባል ነገር አላቸው ለነብዩ አለይሂ ሰላቱ ወሰለም። ኡማኤን ሰብሰብ ባርጌ ሲሄድ መላእክት ይመልስብኛል አሉ ነብዩ አለይሂ ሰላቱ ወሰለም። እንዴ የኔ ኡማ እሽ ናቸው፣ አላህ ፈቅዶላቸዋል፣ ለምን ትመልሳል ብዬ ስጠይቅ ያ ሙሐመድ ላ ተድሪ ማ አህደቱ ባደክ አው ከማቃላይ ላ ወሰላም ያ ሙሐመድ አንተ ከመጣህ በኋላ ድንን እንዴት እንዳበላሹት አታውቅም ይለኛል አሉ ነቢዩ አለ ስላቱ ወሰላም። ሱ ቀን ሱህ ቀን ሊመን በጀለ ወጋየረላለሁ አሉ ነቢዩ ለ ስላ ሰላም። እንዲህማ ከሆነ ዞር አድርግልኝ አሪቅልኝ እላለሁ አሉ ያላህ መልእክተኛ። ስለዚህ ነቢዩ አለ ስላቱ ወሰላም ይሰግዱ ነበር፣ ይጾሙ ነበር፣ ከሽርክ ያስጠነቅቁ ነበር፣ ለይልን ሊሰግዱ ነበር፣ ተውበት ያደርጉ ነበር፣ ዝምድና ሊቀጥሉ ነበር

ራበኝ ጠገብኩኝ ሳትሉ ስትታገሉት በነበረው ጀነት እንድቡ፣ ይላቸዋል የቂያማ ቀን አላህ Subhanahu Wa Ta'ala። ስለዚህ አላህ ከእንዲህ አይነት ሰዎች እንዲያደርገን፣ ቁርአን መቅራት፣ ሐዲስ መቅራት፣ ትክክለኛውን መንገድ ማወቅ፣ ሰዎችን ወደ መስጊድ መጣራት፣ ሰዎችን ወደ አቂዳ መጣራት፣ ሰዎችን ወደ ሰላት መጣራት ሰዎችን ወደ ላኢላሀ ኢለሏህ መጣራት፣ ሰዎችን ከወለድ እንዲወጡ ማድረግ፣ ሰዎች ካላስፈላጊ ነገር እንዲወጡ አድርጎ ወደ ትክክለኛው ቀጥተኛው መንገድ እንዲገቡ መታገል በእያንዳንዱ ሰው ግዴታ ነው። ነብዩ አለይሂ ሰላቱ ወሰለም ኩልኩም ራኢና እያንዳንዱ ጠባቂዎች ናቸው አሉ። ነብዩ አለይሂ ሰላቱ ወሰለም የቤት ተላፊ በቤት ተየ ተጠያቂ ነው አሉ። ነብዩ አለይሂ ሰላቱ ወሰለም የአገር ጠባቂ በጠበቀው ነገር ይጠየቃል አሉ። ነብዩ አለይሂ ሰላቱ ወሰለም ወኩልኩም መስኡሉን ራኢያቲሃ እያንዳንዱ ሰው በጠበቀው ነገር ለአማመን ላይ ይጠየቃል። አማናው በስነ ስርዓት ያልተዋጣ ሰውና ያላደረሰ ሰው አላህ ዘንድ ይጠየቃል። ስለዚህ ቀልባችንን ከምቀኝነት ከህዝብ ነቢዩን አለ ሰላቱ ወሰላም ሲተናኮላቸው የነበሩት ከምቀኝነት ነው። እንዴት እኛ ባለሀብቶች ሞካንንቶች እያለን እንዴት ይህን ምስኪን የቲም የሆነ ሰው እንዴት በሱ ላይ ቁራን ይወርዳላል? አላህ ኮል የሚያውቀው ደብዳቤውን ማንጋን ማስቀመጥ እንዳለበት እኔ ነኝ የማውቀው። አይመለከታችሁም ማለት። እዚህ መካ አካባቢ ና ጣይፍ አካባቢ ካሉ ሰዎች አይወርድም። እንዴት እሱ ላይ ይወርዳላል? ከዛ በፊት ሙሐመዱል አሚን ይሏቸው ነበረ፣ ዐለይሂ ሰላቱ ወሰላም። ደብዳቤ መቶልኛል፣ ቁሉ ላኢላሃ ኢለሏህ ቱፍሊሑ ሲሏቸው፣ እንዲህ እኛ ሦስት መቶ ስልሳ ምናምን አምላክ እያመለክን ያልቻለው ይሄ ምስኪን መጥቶ ዛሬ አንድ ይላል፣ እንደ ይቀልዳል፣ እንደ ያሏቸው ለነቢዩ። ስለዚህ ህዝብ ነው ምቀኝነት ነበራቸው ውስጣቸው ላይ፣ ነቢዩን ግን መርጫለሁ፣ ለማንም ተቀበል

ሰኢነማ ሁንፊሽቃ አቃም እነሱ ጥመት ውስጥ ናቸዋል። ስለዚህ አላህ ሱብሓነሁ ወተዓላ ነቢዩን ዓለይሂ ሰላቱ ወሰላም እንድንከተል እሳቸውን እንደሰገዱት እንድንሰግድ እሳቸው እንደጾሙት እንድንጾም እሳቸው እንደዘከሩት እንድንሰግር አላህ ሱብሓነሁ ወተዓላ አጥብቆ መክሮናል። መቀበል መቻል አለብን። አላህ በሰማነው የምንጠቀም አላህ አድርገን። ቀጥተኛው መንገድ ይዞ ከአላህ ጋር በንጹህ ልብና በንጹህ መንገድ ከሚገናኙ ሰዎች አላህ አድርገን። በሠራነውም ተጠቃሚዎች አላህ አድርገን። የቅያማ ቀን እመት ከሆነ መንገድና ከሸይጣን ከነፍስያ መንገድ አላህ ይጠብቀን። ሐቅ ላይ አላህ ያጽናን። ሐቅ ላይ ፀንቶ ደግሞ የነቢዩን ዓለይሂ ሰላቱ ወሰላም ሐውድ ከሚጠጡ ሰዎች አላህ ያድርገን። የነቢዩን ሸፋ ከሚያገኙ ሰዎች አላህ ያድርገን። ስሜታችንን ወጥ አድርገን ሸይጣንን እምቢ ብለን ስሜትን አሉባልታን ትተን የነቢዩን ዓለይሂ ሰላቱ ወሰላም መንገድ ተከትለን ከነቢዩ ጋር ጀነተል ፍርዶስ የምንገባ ሰዎች አላህ አድርገን። እዚህ መስጊድ ላይ ደግሞ አላህ እንደሰበሰበን የቃማቀንም ጀነተል ፍርዶስ ላይ አላህ ይሰብስበን። በሰማነው የምንጠቀም አላህ አድርገን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱህ።